ሶስተኛዋ የመናገሻ ከተማ ከሆነችው መዲና እንግዲያው ፋሲል ቤተ መንግስት ነው የምንገኘው። ከ1632 እስከ1667 በመነጋሽነት የኢትዮጵያ ሶስተኛው መናገሻ ከተማ እንገኛለን። እና እንደ ጎንደር ከተማ ባህልና ቱሪዝም የዓለም አቀፍ ቅርሱን ከጥገና መለስ ጎን ለጎን እየተደረጉ ያሉ ነገሮች አንደኛው የደብረ ብርሃን ስላሴ ጥንታዊ ቤተክርስቲያን በ1687 በአዲያም ሰገድ እያሱ የተሰራውን ለመጠገን ከ100 ሚሊዮን በላይ ፕሮጀክት ፕሮፖዛል ተቀርጾ አሁን በቅርቡ ይፋ ይደረጋል። እንግዲህ ለቤተክርስቲያኑ የሚያስፈልጉ በርካታ ግብአቶች፣ በተለይ የኖራ ጠጠር ዱቄት ከአምቦ የማስመጣት ስራ ተሰርቷል። ሌላው በፋሲል መዋኛ ነው። ፋሲል መዋኛ እንደምታውቁት በየዓመቱ ጥምቀትን መታደም መባረክ ነው ተብሎ የምንንቀሳቀስበት ቦታ ፋሲል መዋኛ ወይም ባህረ ጥምቀት የሚባለው ቦታ ነው እና እዚህ አካባቢ ለእንግዶች መቀመጫ የሚሆን ደረጃውን የጠበቀ የብረት ስራዎች የመውጫ መግቢያ የማስፋፋት ስራ እየተሰራ ነው። ስለዚህ የቱሪስትን የቆይታ ጊዜ ለማራዘም የሚደረግ ጥረት ነው ማለት ነው። ጎለጎን ቁስቋም ቤተክርስቲያንና ቤተመንግስት ተብሎ በተለይ በ1730ዎቹ አካባቢ እቴጌ ምንትዋብ የተገነባው ቤተ ቤተመንግስትም እዚህ አካባቢ ደረጃውን እየጠበቀ በተለይ የኪነ ጥበብና የእደ ጥበብ ማዕከል ከመሆኑ አንጻር ይሄም ፕሮጀክት ፕሮፖዛሎች ተቀርጸው ስራ ላይ ነው ያለ ነው። የመጥምቁ ዮሐንስ ቤተ ክርስቲያን በተመሳሳይ ከጎንደር ዓለም አቀፍ ቅርሶች ወይም ከሰባቱ ዓለም አቀፍ ቅርሶች አንዱ የሆነው የመጥምቁ ዮሐንስም በተመሳሳይ ዲዛይን ተሰርቶለት በቅርብ ጊዜ ይፋ የሚደረግበት ነገር አለ። ሌላው እንደ ተሞክሮ ብለን የምናስበው በዚህ ዓመት ከጎንደር የቻምበር ኦፍ ኮመርስ ወይም የንግድ ዘርፍ ማህበራት ጋር በመተባበር የጎንደርን የቱሪስት ማፕ በማዘጋጀት ኦልሬዲ አሰርተናል። ይሄ በቅርብ ጊዜ የሚበተን ይሆናል ማለት ነው። የቱሪስት ማፑን ማለት ቱሪስቶቹ ሳይንግላቱ ከቦታ ቦታ ጫፍ እስከ ጫፍ የሚንቀሳቀሱበትን ያለ አስጎብኝ ማለት ነው። ስለዚህ የቱሪስት ጋይድ ቡክ ተዘ የቱሪስት ማፕ ተዘጋጅቷል። የቱሪስት ጋይድ ቡክ ወይም መሪ መጽሐፍም ተዘጋጅቷል። ይሄ በጀርመንኛ በእንግሊዝኛና በአማርኛ ተዘጋጅቷል። እና ይሄ ተሞክሮ መሆን የሚችል ነገር ነው። ሌላው እዚህ ቤተ መንግስት በቅርብ ጊዜ የተደረገው ህይወት በአብያተ መንግስት ብለው ላይፍ ኦፍ ኪንግስ የነገስታት አኗኗር ምን ይመስል ነበር? የሲራራ ንግድ ምን ይመስል ነበር? የፍትህ ስርዓቱ ምን ይመስል ነበር ተብሎ በልዩ ጥበብ እየተሰራበት ይገኛል። የጥምቀትና የመስቀል በዓላትንም ከሌሎች ኢትዮጵያውያን ባልተናነሰ እና በተሻለ መንገድ እንዲከበር አድርገናል። የዘመን መለወጫንም በተሻለ መንገድ ያከበርነበት ጊዜ እንደነበረ ይታወቃልና ሌላው አገልግሎት ግሎ ሰጪ ተቋማት ነው። ከተማችን ውስጥ ወደ አስር የሚደርሱ ባለኮከብ ሆቴሎች ይኖራሉ። እነዚህ አገልግሎት ሰጪ ተቋማት ለሰራተኞቻቸው ስልጠና በመስጠትና በዚህ አመት ለሚደረገው የዳግም የኮከብ ደረጃ ምደባ ራሳቸውን ጠብር ግፍ ብለው ለማስተናገድ የሚያደርጉት ጥጥረት እንዳንድ አንድ ተነሳሽነት ነው ብለን ነው እናስበው። ሌሎች ደንቦችና መመሪያዎች ናቸው እንግዲህ ዓለም አቀፍ ቅርስ 362008 የሚባላለ አዋጅ 209/1992 የሚባላለ ጎን ለጎን የጎንደር ከተማ ደንብ 40 2015 ተብሎ ከተማችን ውስጥ የሚገኙ ቅርሶች መስፋ ሀብቶች። ከንክኪ ነፃ ለማድረግ እየተሰራበት ያለ መንገድ አለ። ስለዚህ ይሄ ከተማችን ከሌሎች አካባቢዎች የተሻለ እንድንሆን ያደርገናል። ከምንም በላይ ከምንም በላይ ከተማችን ውስጥ የሚገኙ ከዘጠና አንድ በላይ ቋሚ የሚሆኑ ቅርሶች በተለይ የቤተ እስራኤላውያኖች የመቃብር ቦታ የቤተ አምልኮ ቦታ የሻህሊ ጎንደር የምንለው በተለይ የሲራራ ንግድና የወልዩ ወይም የታላቁ የሙስሊም መቃብር መገኛ ቦታዎችን የመንከባከብ የመከለል ስራዎች በስፋት እየተሰሩ ናቸው ያሉት። ጎን ለጎን ደግሞ የጎንደር ዘመን ድልድዮች አሉ። እነዛ ድልድዮች ተጠብቀው ከትውልድ ትውልድ ምናልባትም ከፋሲል ቤተመንግስት ቀጥሎ የማነት አሻራችን ሆነው የገዘፉ ናቸው እነዚህንም የማስጠበቅ ስራ እየተሰራ እንደሆነ ታሳቢ መደረግ አለበት ከኮሪደር ልማቱ ጋር ተያይዞ በተለይ ደግሞ የቱሪስት የጉብኝት ቀጠና ተብሎ ከሚታሰበው አንዱ ከራስ ግንብና በመድኃኔዓለም ቤተክርስቲያን መካከል ያለ የቱሪስት ኢንፎርሜሽናል የቱሪስት መረጃ መስጫ ማለት ነው። እሱ ቀልብጭ ብሎ እየታየ ነው ያለው በአጼ ቴዎድሮስ አደባባይ እና ያነ ሌላው መስቀል አደባባይ ነው። መስቀል አደባባዩ ሰባ ሺህ ህዝብ ይይዝ ከነበረ አሁን ከ300 ሺህ ህዝብ በላይ እንዲይዝ ተደርጎ የጎንደር ሲኒማ ቤትንና ያው ቤተመንግስቱን ዙሪያ ተከልሎ መሰራቱ ትልቅ ነገር ነው። ፋሲል መዋኛ ላይ እየተደረገ ያለው የውሃ የማውጣት ስራ ማለት ጎንደር ላይ ያለውን የውሃ ችግር ከመቅረፉም በላይ ለጥምቀተ ባህሩ ወይም ለማየ ለጸበል የሚሆን ውሃ የማውጣት ስራ እየተሰራ ነው እና እነዚህ ነገሮች ጎንደር ከተማን እንደ ቱሪስት መዳረሻነት እና የቆይታ ጊዜውን ቀልብንም ለመሳብ እየተሻለ ነገር እየተሰራ እንደሆነ ታሳቢ የሚደረጉ ነገሮች ናቸው። ስለዚህ ወደዚች ጥንታዊትና የሚናፍቋት ከተማ በመምጣት ጉብኝቶትንና ማንነቶትን ወደ ሕፃንነት ዘመናቸው እንዲመለሱ ጥሪ ማስተላለፍ እንፈልጋለን ማለት ነው።